የሚመራለት ቋሚ ኮሚቴ እንዲያየው ያሉ መጣረሶችንና አጠቃላይ ከዚህ አዋጅ መምጣት ጋር ተያይዞ ያሉኝን ስጋት ለመግለጽ ነው። በስጋቶች ለመጨመር እንግዲህ ዋነኛ ዓላማው የሚመስለኝ የውጭ ካፒታል ወደ ሀገር ውስጥ እንዲመጣ የውጭ ምንዛሬ ማግኛ እሱን ዓላማ ታቅዶ ይመስለኛል ይህ አዋጅ የተዘጋጀው። በዓላማውም ላይ የተገለጸው ዋነኛ እሱ ነው። ግን ምንድን ነው አንደኛ የቤት ዋጋ በተለይ ለኑሮ ተመራጭ በሆኑ የሀገራችን ከተሞች በከፍተኛ ሁኔታ እንዲያሻቅብ በማድረግ ዜጎች ቤት የማግኘት አቅማቸውን የሚፈታተን ስጋት ሊፈጥር ይችላል ብዬ አስባለሁ። ምክንያቱም እንደሚታወቀው የእኛ ሀገር የነፍስ ወከፍ ገቢም የእኛ ሀገር ደሞዝም ከኢንተርናሽናል ስታንዳርድ ጋር ሲታይ ከመጮሽ ጋር ተወዳድሮ በተለይ እንደ አዲስ አበባ እና ትልልቅ የሀገራችን ከተሞች የቤት ባለቤት መሆን ዜጎች ይቸገራሉ። እና እሱ እንዴት እንደታየ ቋሚ ኮሚቴው በአግባቡ ቢመረምረው ለማለት ነው። ሁለተኛ፣ አንዳንድ በተለይ የቅኝ ግዛት ሌጋሲ ያለባቸው አገሮች ላይ እንደምናየው አንዳንድ ከተሞች የተወሰኑ ኳርተሮቻቸው ወይም የተወሰኑ ሰፈሮቻቸው በውጭ አገር ዜጎች የተያዙ እና አገሬው የቤት ባለቤት በዛ አካባቢ መሆን ማይችልበት ሲስተማቲካሊ መገለል የሚያመጡ የምናይባቸው ሀገሮች አሉ እንደ ሳውዝ አፍሪካ እንደ ጆበርግ ስቴለንቦሽ፣ ኬፕታውን አይነት ከተሞች አገሬው ነባሩ ነዋሪ የተገለለባቸው ናቸው እና እኔም አሁን ጀምሮ ያስጋት አለኝ ድሃው ከዋና ከተሞች እየተነቀለ ወደ ዳር የሚገፋበትና፣ መሀሉ ደግሞ ለውጭ ሀገር ኢንቨስተሮች እየተመቻቸ የሚሰጥበትን ሁኔታ እንዳይፈጥር ስጋት አለኝ። ሌላው ከውጭ ካፒታል ወደ ውጭ ሽሽትንም ሊያበረታታ ይችላል የሚል ስጋት አለኝ። ምክንያቱም አንድ ባለሀብት ይመጣል፣ ይገዛል፣ ትርፉን ወደ ሀገሩ ትራንስፈር ያደርጋል ማለት ነው። ቤት መግዛት መሸጥ ውስጥ መሰማራት ስለሚችል ማለት ነው፣ ስለሚፈቅድ እና የታክስ ስወራንም የህገ ወጥ የገንዘብ ዝውውርንም በከፍተኛ ሁኔታ ሊያባብስ ይችላል የሚል ስጋት አለኝ። በተለይ ግን ደግሞ በደንብ ሊታይ የሚገባው ናሽናል ሴኩሪቲያችን አንጻር ነው። በእኛ ሀገር እንደሚታወቀው የመከላከያ የደህንነት ተቋሞቻችን ራንደም ራንደምሊ ከመኖሪያ ቤቶች አካባቢ ነው የሚሰፍሩት። ከሪል ስቴት አካባቢዎች ነው ተቋሞቹ ኢንስቲትዩት የተደረገው። ስለዚህ ለሀገራችን ሴኩሪቲ ኢንተረስት ስጋት ሊፈጥሩ የሚችሉ የውጭ ግለሰቦች መጠው አንድ ሪል ስቴት ወይ አፓርታማ ገዝተው በእነዚህ ተቋሞቻችን ላይ ስጋት ሊፈጥር ይችላል። ቀላል ምሳሌ የጦር ኃይሎች ያለበትን ቦታና ከአስፋልት ማዶ ደግሞ እየተሰራ ያለ አንድ ሪል ስቴት አለ። እኔ አሁን ሬሰንትሊ እዚህ አዲስ አበባ እንኳ ማለት ነው ጅፕላስቱ ስሪ ቤቶች ይገነባሉ። ከላይ ሆኖ እነዚህን ተቋማቶቻችን በቀላሉ መሰለል ይችላል ማለት ነው የውጭ ሀገር ሰው። አዋጁ ጊዜውን የጠበቀ እና ጠቃሚ ነው። ህገ መንግስታችን መሬት የህዝብና የመንግስት ነው ማለት፣ ህግ ወጦ አዋጅ ወቶ ኢትዮጵያውያን ወይ ደግሞ የውጭ ሀገር ዜጎች አይጠቀሙ ማለት አይደለም። ሁሉም የሚተዳደሩ በህግ ስለሆነ ማለት ነው። በሁለተኛው ይሄንን ረቂቅ አዋጅ ደግሞ ኮሎናይዝድ ከሆኑ ሀገራት ጋር ማወራደርም ትክክልም አይደለም። ኢትዮጵያ ኮሎናይዝድ የሆነች ሀገር አይደለችም ካሉት ሀገራት ነፃ የሆነች ራሷን ያስከበረች ሀገረች ስለሆነች እንደ ሳውዝ አፍሪካም ሌሎች ሀገሮች ኬንያም መውሰድ አንችልም ማለት ነው። ይሄ በአዲስ ህግ ኢትዮጵያ ወደ ብልጽግና በምትሄድ ወቅት ላይ የመጣ አዋጅ ስለሆነ ነው እና አዋጁ አንድ የውጭ ሀገር ዜጎች እና ባለሀብቶች እምነት እንዲያገኙ ያደርጋል ማለት ነው ንብረታቸውን ሀብታቸውን ወደዚህ ለማምጣት ይሄ ህግ መውጣቱ በጣም አስፈላጊ ነው። ሁለተኛው የኢንቨስትመንት ፍሰትን ደግሞ በጣም ያሳልጣል። በሶስተኛ አሁን እንደ ችግር የምናወራው የመኖሪያ ቤት ችግርም ሚዛኑ እንዲጠብቅ ያደርጋል ማለት ነው። ብዙ ሪሊቶችም እንዲገነቡ ስለሚያደርግ፣ በሌላኛው ደግሞ የስራ እድልም ያመጣል። ብዙ የስራ እድል ኢትዮጵያ ውስጥ እንዲፈጠር ስለሚያደርግ ማለት ነው። ለዚህ ደግሞ ኢትዮጵያ ውስጥ ብዙ ምቹ ሁኔታዎች አሉ። አንድ የኢትዮጵያ ተቀባይነት በአፍሪካም በዓለምም እየጨመረ ባለበት ሁኔታ ረቂቅ አዋጁ መውጣቱ ይሄ ረቂቅ አዋጅ ስራ ላይ ሲሆን ጥሩ ይሆናል፣ የተሳካ ለህዝቡም ለውጭ ሀገርም ለውስጥ ሀገርም የሚኖሩ ጠቃሚ ይሆናል ማለት ነው። በሌላው በኩል ደግሞ ኢትዮጵያ በአሁኑ ጊዜ ከተወሰነ ወራት በኋላ የኢትዮጵያ ሬኔሳንስ ደም አባይ ስለሚመረቅ የኃይል አቅርቦት ሌሎች ውጭ ሀገር ያሉ ባለሀብቶች ወደዚህ እንዲመጡ ያደርጋል ማለት ነው። ይሄ ሳቢ ሁኔታ ነው። በሶስተኛው የህዝቡ ፍላጎት ራሱ የመንግስት ቁርጠኝነት፣ አዋጁ መውጣቱ ኢትዮጵያ ወደ ከተማይነት የኮርዲኔት ዴቨሎፕመንቱ እና የውጭ ሀገር ባንኮች ደግሞ ወደፊት ወደ ኢትዮጵያ ስለሚመጡ ለዛ ዜጎች ያስፈልጋል ማለት ነው። ህገ መንግስታችን አንቀጽ አርባ መሬት የኢትዮጵያ ህዝቦች የጋራ ንብረት እንደሆነ፣ እንደማይሸወጥ፣ እንደማይሸጥ፣ እንደማይለወጥ ይደነግጋል። አሁን ደግሞ እያልን ያለነው መሬት የውጭ ባለ ሀብቶችም የውጭ ዜጎችም ነው እያልን ነው። አንደኛ ሁለተኛ የጋራ ንብረት ሳይሆን የግለሰቦችም ነው እያልን ነው። ሶስተኛ ደግሞ መሸጥ መለወጥም እንደሚችል እየደነገግድ ስለሆነ በእነዚህ ሶስት ሁኔታዎች ምክንያት ከህገ መንግስታችን ጋር የሚጣረስ አዋጅ እያወጣን እንዳይሆን እሰጋለሁ። በሁለተኛ የማነሳው ነገር በአሁኑ ሰዓት በሀብታሞች እና በድሃዎች መካከል ያለው ልዩነት ከፍ ያለበት ሁኔታ ነው ያለው። የውጭ ዜጎችን በብዛት ወደ ሀገራችን በምናስገባበት ሁኔታ ደግሞ ይህ ልዩነት የበለጠ ከፍ ሊል ይችላል ብዬ ገምታለሁ። እነዚህ የውጭ ባለሀብቶች ከፍተኛ መዋለ ንዋይ ይዘው በሚመጡበት ሰዓት ባለስልጣኖቻችንን በማማለል የበለጠ ሙስና ተስፋፍቶ ንብረቶች በጥቂቶች ውስጥ እንዲገቡ ህዝብም ሳይጠቀም የሚቀርበት ግለሰቦች ብቻ ተጠቃሚ የሚሆንበት ሁኔታ ሊፈጠር ይችላል የሚል አንድ ጉዳይ አለኝ። በአራተኛ ደረጃ ደግሞ የማነሳው ነገር ምንድን ነው? ዜጎች ባላቸው ሀብቶች ተጠቃሚ በማይሆኑበት ሁኔታ ሲፈጠር ስርዓት አልበኝነትና ሌብነት የመስፋፋት ሁኔታ አለ። ቅድም ዶክተር ደሳለኝ የደቡብ አፍሪካን ኬዝ ጠቅሷል። ኬንያም፣ እና ሌሎች አፍሪካ ሀገሮች ይህ ሁኔታ አለ። ዜጎቻቸው የአገራቸው መሬትና ሀብት ተጠቃሚ ስላልሆኑ በከፍተኛ ደረጃ ሌብነትና ስርዓተኛ አልበኝነት በእነዚህ ሀገሮች ይታያል። ስለዚህ ኢትዮጵያ ውስጥም የአይነት ሁኔታ እንዳይፈጠር ስጋት አለ። አራት ላይ የውጭ ሀገር ዜጎች የማይንቀሳቀስ ንብረት ለማፍራት በሀገር ውስጥ ፋይናንስ ብድር መበደር እንደማይችሉ ደንግጓል። ትክክል ነው። ይሄ አግባብነት አለው። እኔም መስማማበት አለው። የመጀመሪያ ኢኒሺያል ኢንቨስትመንት ላይ ሊሆን ይችላል። ግን ከዛ በኋላ ይህ የውጭ ዜጋ ኢንቨስት አድርጎ ኢንቨስት ካረገ በኋላ ኢትዮጵያ ላይ በሚኖሩበት ጊዜ ሁለት አመትም ሶስት አመትም ከዛ በኋላ ቀጣይ ማስፋፊያ ፕሮጀክት ከፈለገ ወይንም ምናልባት ከኢትዮጵያውያን ጋር በጋራ በህብረት የሚሰራ ከሆነ ይገድበዋል ማለት ነው። ያጠበዋል ማለት ነው። እና የኢንቨስትመንት የኢንቨስተሮቹን ፍላጎት እና የነሱንም ልብ ትርታ ወይንም እንቅስቃሴያቸውን ሊገድብ እንዳይሆን ሙሉ በሙሉ ከሚዘጋ ልዩ በሆነ ሁኔታ ልዩ በሆነ ሁኔታ ብድር የሚያገኙበት ምናልባት የሚፈቀድበት ሁኔታ ካለ አይዶ ነው። የሌሎች ሀገራት በደንብ ታይቶ በተለይ ከኢትዮጵያውያን ጋር በሽርክና የሚሰሩ ከሆነ ይህም ብድር እንዳያገኙ ስለሚዘጋባቸው በአዋጅ እዚህ ጋር ካሰር ነው ሊያስቸግር ስለሚችል እኔ ያላቀውም ቋሚ ኮሚቴ በዝርዝር ቢያየው የሚል ሀሳብ ያለኝ። በአጠቃላይ ቋሚ ኮሚቴ ወደ ቋሚ ኮሚቴ መመራቱን እደግፋለሁ። አመሰግናለሁ።